ግን ብታምኑም ባታምኑ ባሎቻቸው ባሎቻችሁን ብታዩ በጣም ሜካፕ ያርገው ምናምን የሚያቀርቡ ቲቪ ላይ እስኪ የሚሰሩ ፊልም ላይ ዋቸው። እንዴት እንዴት፣ ሰላም ሰላም፣ ውድ ተመልካቾቼ እንዴት ናችሁልኝ? እንዴት ከርማችኋል? ሁሉ ሰላም ነው ወይ? እንዴት ናችሁ? እንግዲህ ያው እኔም ደህና ነኝ። እርግዝናው እንደዚህ ያረገኝ ነው። ጥሩ ነው ያለሁት፣ አሁን እግዚአብሔር ይመስገን። አይዋ ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። በአብዛኛው ተመልካቾቼ ያው ሴቶች፣ እናቶች ስለሆናችሁ ይሄ ነገር ይጠቅማችኋል ብዬ ስለማስብ ነው። ተከታተሉት። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁልኝ፣ ካለበለዚያ እዛቀዋለ ቻናል እሺ ተመልካቾች፣ ዛሬ እንግዲህ ይዤላችሁ የመጣው በአብዛኛው ባለትዳር ሴቶች ላይ የማየው እና የማስተውለው ቢሻሻል እምለው ምናልባት ደግሞ ታቁት ይሆናል ወይ ታረጉት ይሆናል ወይ ደግሞ ወይ ደግሞ በቃ ጀስት ሪማይንደር ወይ ማስታወሻ እንደ ማስታወስ ሊያረገ አሀ ይሄን ነገር እውነትም ምናምን ልትሉበት ትችላላችሁ። እኔ ያሻሻልኳቸው እኔ ማላረጋቸው ሌሎች ደግሞ ቢያረጓቸው የሚጠቅም ብዙ ስህተቶች ሊኖሩኝ ይችላሉ በህይወቴ ላይ። ግን እነዚህ ማልሳሳታቸው ነገሮች ናቸው። ስለዚህ ለሌሎቻችሁም ስለሚጠቅም ነው። እሺ፣ እንግዲህ፣ እሺ፣ አንደኛው ስህተት እንግዲህ በአብዛኛው የማየው ምንድን ነው? ከራስን መጣል ነው። በአብዛኛው ባለትዳር ሴቶች ላይ አሁን በቃ በጣም የማስተውለው ነገር ምንድን ነው? በቃ ማግባት ማለት አብሶ አበሾች ላይ አብሶ ደግሞ ውጭ ሀገር ያሉት ላይ ማየው ማግባት ማለት እና መውለድ እና የሆነ እድሜ ከሰላሳ እያለፉ መሄድ ማለት በቃ ልክ ኤክስፓየር ዴት እንደደረሰባቸው አይነት የሚያደርጉ አሉ። በጣም በቃ እራሳቸውን እርግፍ አድርገው ጥለው ሙሉ ትኩረታቸውን በአብዛኛውን ትዳራቸው ላይ ባላቸው ላይ ልጆቻቸው ላይ የሚያረጓሉ። መጥፎ ሆኖ አይደለም ትዳር ላይ ትኩረት ማረጉ መጥፎ አይደለም፣ ግን ራሳችን ደግሞ ጥለን አይደለም ሌሎችን ማስደሰት የምንችለው። ራሳችንን ጎድተን ሌሎችን ስናስደስት እንትን ቂም እያያዝን ነው የምንሄደው። ብዙ ሴቶች አይታችሁ ከሆነ እኔ ለትዳሬ ብዬ እንደዚህ ብዬ ጠቁሬ ምን ብዬ ምናምን ብለው ለእሱ እንደዚህ ሆኜለት ስንት ዓመት ሙሉ ለሱ ብዬ እንደዚህ ለፍቼ ለሱ ብዬ ለሱ ብዬ ምናምን ይሉና በኋላ ሲናገሩ ትሰማለህ። ሮሮ ላይ ማለት ነው የሆነ ሮሮ ኖሮባቸው ቢጠየቁ ሲጠየቁ እንደዛ ነው የሚሉት። ምክንያቱም ምንድነው ያ ቂም እየያዙ ነው ማለት ነው እንጂ ደስተኛ ሆኖ አይደለም እየኖሩ ያሉት። ስለዚህ ምንድነው መጀመሪያ ለራስ ራስን መጣል የለብን ትዳር ላይ ስንሆን ራስን መጣል የለብንም። ከጎደለ እንደሚሉት ነጮቹ ከጎደሉ ኩባያ ለሰው ለሌላ ሰው ማካፈል መሙላት አንችልም። ስለዚህ ራሳችን ሞልተን እንድንተርፍ ራሳችን ላይ ትኩረት ማድረግ ያስፈልጋል። በጣም በትንሽ ነገር ነው በቃ ራስን ሲጣል የሚታየው። በቃ ራስን መጣል ማለት ከወለዱ በኋላ መተው ራስን እንቅስቃሴ ላለማድረግ አለመክሳት ራሱ አንድ ራስን መጣል ነው። ምግብ ዝም ብሎ እንደተመኝ እንዳገኙ መብላት ይሄ ራስን መጣል ነው። ዝም ብሎ ብዙ ቡና በቀን ውስጥ መጠጣት ራሱ ራስን መጣል ነው። ምክንያቱም ብዙ ቡና በጠጣን ቁጥር ስትረስ እያደረገን ይሄዳል ቡናው። ብዙ ሰዓት ረጅም ቴሌቪዥን ማየት፣ ረጅም ሰዓት ሶሻል ሚዲያ ላይ ማሳለፍ ራሱ ራስን መጣል ነው። ምክንያቱም በጣም ጊዜያችሁን እንደ በቃ የሆነ እንደ ነጋዴ ማሰብ ሊኖርባቸው ይገባል። ነጋዴ ሲባል ያው እኔ ጉራጌ ስለሆንኩኝ ነው መሰለኝ፣ ከካልኩሌሽኔ በሙሉ ያዋጣል ላያዋጣም ነው። የሆነ ቦታ እንኳን የማሳልፈው ሰዓት ያዋጣል ላያዋጣም ነው። የእኔ ነገር የታወቀ ነው። ምክንያቱም የምቆጥረው ለምሳሌ አንድ ሰዓት ከሆነ የሆነ ቦታ የሆነ ሶሻል ሚዲያ ላይ የማሳልፈው አብሶ ትምህርት ላይ ያለው አንድ ሰዓት በቀን ከዛ፣ በቀን ስንት ታገኛለው? ስራ ቦታ በሆኑ እንደ በትንሹ ሰላሳ ብር ይከፈል የሚባል ሰላሳ ብር በቀን በወየወሩ ስንት ስንት ብር ነው የምናጠፋው? ስለዚህ የምታጠፉት ጊዜ የት ላይ ነው? ይሄ ራስን ራሳችሁ ላይ ኢንቨስት ማድረግ። ይሄንን ሰዓት ቴሌቪዥን ላይ ፊልም፣ የማይረባ ነገር ላይ የምታዩበትን ሰዓት ለራሳችሁ ላይ ኢንቨስት ማድረግ። በቃ 80 ፐርሰንት ያህል የሰው ልጅ ራሱን መቀየር ይችላል ይላሉ። ምክንያቱም 80 ፐርሰንት ራስን ማሻሻል ከተቻለ መልክ ማሻሻል መልክ ይመሻሻል ይችላል። የሚገርም ነው። በየአመቱ ለውጣችሁ ልታይ ትችላላችሁ። ላይ ብጉር ካለባችሁ ብጉር ሲጠፋ በጣም ያማራችሁ ትመጣላችሁ። ማዳታችሁ ካጠፋችሁ የተሻለ ይሆናል። ሰውነታችሁ ከቀነሳችሁ የተሻለ ይሆናል። ሞር ሞርገላችሁ በትክክል ከታጠባችሁ ሞር ፐርፊውም እያረግ ሽቶ እየተቀባችሁ ከወጣችሁ ጥሩ ልብስ እየለበሳችሁ ከወጣችሁ ሻሽ ማድረግ ታይት ማድረግ ብትተዉ ይሄ ራስ በቃ ሰማንያ ፐርሰንት እያሻሻላችሁት ነው። በዛም ላይ ደግሞ እውቀት የሆነ ትምህርት በተወሰነ ጊዜ ራስ ማሻሻል ላይ ትኩረት ብታደረጉ ይሄ ራሳችሁን ባሻሻላችሁ ቁጥር በጣም ለተዳራችሁ እየበለጠ እየጠቀመ ነው የሚሄደው ምክንያቱም ትኩረታችሁን ትንሽ ራሳቸውን ላይ ስታደረጉ ደስተኛ ነው የምትሆኑት። ደስተኛ እናት ደግሞ ለልጆቿ በጣም በቃ ፐርፌክት ነው። በጣም ደስተኛ ከሆናችሁ እንደ እናት በቃ ልጆች ደስተኛ እናት ነው የሚፈልጉት እንጂ በቃ ለነሱ ብላ ተጎሰቋቁላ ከዛ በኋላ እነሱ ላይ የምትማረር እናት አይፈልጉም። እኔ ሁላችንም ስናድግ እናውቀዋለን። ለእናንተ ብዬ ጠቆሬ ለእናንተ ብዬ እንዲህ መስዬ እንደዚህ መስዬ ምናምን ተብለን ያደግነው እነሱ ሲማረሩ ከዛ በቃላችን እንዲሁም ትዝ ይለኛል ሸምድደ ነው የሚሉትን በቃ አሁን ለእናንተ ምናምን ብለን እናሾፋለን ከጀርባቸው እንደዚህ አይነት ነው ወይ ልጆቻችሁንስ እንዲሏችሁ የምትፈልጉት እነሱ እናንተ ናችሁ ወላ ያመጣችኋቸው ስለዚህ እናንተ ደግሞ ራሳችሁን ጠብቃችሁ እነሱ ላይ ጫና መፍጠር የለባችሁ ወይም ባላችሁ ላይ ጫናችሁን መፍጠር የለባችሁ ስለዚህ ታይማችሁ ማኔጅ ማድረግ በጠዋት መነሳት በአብዛኛውን ማለማርፈድ በጠዋት ከነስታችሁ ረጅም ጊዜ ይኖራችኋል። በጠዋት የቤት የሚሰራም ስራ ከሆነ ወይም ደግሞ ስራ የምትሄዱ ከሆነ በጣም በጠዋት ራሳችሁን ጠብቃችሁ ተጣጥባችሁ፣ ቆንጆ ሽቶ ነገር ተቀብታችሁ ንጹህ ሆናችሁ ስትወጡ በጣም ደስተኛ ነው የምትሆኑት። ሙሉ ቀን ደስተኛ ትሆናላችሁ። እና ሜክአፕ ማድረግ ራስን መጠበቅ በቃ ብሶ ሰውነታችሁን በቃ ለስላሳ ማረግ የሆነ መጠበቅ ያስፈልጋል። ማለት ራስ ሎራችሁ በቃ ፊኒ በቃ ምንም አታስፈልጉም ማለት አይደለም ማለት ነው። በአብዛኛውን ደግሞ የሚሸወዱት ያበሻዎች ያበሻ ሴቶች ማየው ሲሉኝ የሚሰማው እኔ ባይዘወይ ሜካፕ አርጉ አታርጉ የምል ሰው አይደለሁም። አያገባኝም። ሁሉም ሰው የራሱ ምርጫ አለው። ሜካፕ እኔ በተፈጥሮ ሜካፕ ማድረግ እወዳለሁ። ሜካፕ ማረግ ክፋት የለውም እና በአብዛኛው ወንዶች ምንድን ነው የሚሉት? የሀበሻ ወንዶች ደግሞ ሜካፕ የምታረግ ሴት አልወድም ድም ምናምናም ይላሉ። የእነሱን ደግሞ አባባል ሰምተው በአብዛኛው ኦኬ፣ ባሌ አይወድም እኔ አላረግም ብለው ከዛ ደግሞ የሌሎች ሴቶችን ደግሞ ሜካፕ ሲያደረጉ ምን ሜካፕዋ ምናምኗ ምናም ብለው ይተቻሉ። አብዛኛውን የአበሻ ሴቶች ሀያ አምስት ሌየር ያለው ሜካፕ ማድረግ አይደለም ሳይሆን ትንሽ ሙሉ ፊቱን አንድ አይነት አንድ አይነት የሆነ እንትናችን አንድ አይነት እንዲያደረግልን በመጠኑ ሜካፕ ማድረግ አይናችን ጭር እንዳይል ማስካራ ማድረግ ምንም ኩል መቀባት ምንም ማለት አለም ቻፒስቲክ መቀባት በጣም በቃ ድርቅርቅ ብለው የበሉ የጠጡ የማይመስሉ ብዙ ሰዎች አውቃለሁ። ሴቶች ግን ብታምንም ባታምኑም ባሎቻቸው ባሎቻችሁን ብታዩ በጣም ሜካፕ ያርገው ምናምን የሚያቀርቡ ቲቪ ላይ እስኪ የሚሰሩ ፊልም ላይ ዋቸው እንዴት እንዴት እንዲህ ብለው ተመስጠው እንደሚያዩዋቸው እርግጠኛ ነኝ። እንደዚህ አይነት ራሳቸውን የጠበቁ ጥሩ ሜካፕ ያደረጉ ያልበዛ ማለት ነው ቆንጆ ነገር ያደረጉ ነገር ሲያዩ ደስ ይላቸዋል ምክንያቱም ሁሉም በአብዛኛው ወንዶች እንትን ነው ቪዥዋል ናቸው በቃ የሆነ የሚያምር ነገር ደስ ይላቸዋል ስለዚህ ሜካፕ ያደረገ ሰው ምናምን እነሱ ሜካፕ ተፈጥሯዊ ነው ፌክ ነው የሚያውቁት ነገር የለም ፀጉር ራሱ ይሄ ኦሪጂናል ነው ሂማን አሁን እኔ ባለቤቴ የጣው ይገርብኛል እና ጸጉሯ ምናምን ቆንጆ ነው ምናምን ስል ከዚህ ቢጉ ምናምን ስል ነው ጸጉሯ ነው ብሎ ይከራከረኝ። አያቁም፣ ወንዶች ገብጥር አያቁም። አያቁም በቃ ምንም እነሱ ቢጋረግሽ ሂማን ነው ፌክ ነው የሚያውቁት ነገር የለም። ግን ያምራል ላያምርም፣ ብቻ ነው እነሱ የሚያዩት። ስለዚህ እናንተ ጋሌ ይፈልጋል አይፈልግም ሳይሆን ምንድን ነው የሚያምርብኝ በቃ ምንድን ነው ትኩረታችሁን ራሳችሁ ላይ ማድረግ ራሳ ለመጣል ጠዋት እኔ ጠዋት ስነሳ ማስበው እንዴት ብዬ ጠዋት ተረስቼ ሻወሬ ከዛ ማድረገው ምናምን እሱ እሱ ነው ማታ ደግሞ ስተኛ ምን አይነት ጆሮጌጥ ጌጥ ከየትኛው ልብሴ ጋር ከየትኛው ሸሚዝ ባረግ ነገር ለስራዬ የትኛውን ሽቶ ቢቀባው ይሻላል ይሄ ነው የሚያሳስበኝ ምክንያቱም በጣም የኔ ጥሩ ሆን የእኔ ቆንጆ ፊሊንግ ማግኘት እኔ ደስተኛ መሆን በራሴ መተማመን መኖር ለሁሉም ለቤተሰቦቼ በቃ ሁለኛ ነገር ነው ብዬ ስለማምን ነው። ደግሞም ነው ልጆቻችን ያውቃለው። ሕፃናቶች እናቶቻቸው መጥተው ራሱ ትምህርት ቤት እንዳይወስዷቸው የሚፈልጉ በስድስት ዓመታቸው ይሄ ምንድነው ወጥ ወጥ እየሸተቱ በታይት በምናምን በድሪአም የሄዱ አሉ በውጭ ሀገር። ይሄ መሆን የለበትም። ስለዚህ ይሄ በጣም ትልቅ ስህተት ነው፣ አንደኛው ማለት ነው። ሁለተኛው ደግሞ ስህተት ምንድነው? በጣም ማስኪሊን መሆን። ብዙ ሰዎች ብዙ ሴቶች ላይ የማየው ምንድነው እዚህ ሀገር እና ሌላም ሰዎች ላይ ሳይ ማስተውለው በቃ ይሄ የሴታ ሴትነቱን ነገር እየተዉት ወደ የወንዱንም የወንድ ባህሪ በብዛት የመያዝ የሆነ ይሄ የዚ ሀገር አብሱ ተጽዕኖ ነው። በዚ ሀገር በጣም መጠንቀቅ ያለብን ነገር ፌሚኒዝም የሚባሉ የሚባለው አስተሳሰብ ወይም ደግሞ ይሄ ወንድ አያስፈልገኝም እኔ በቂ ነኝ፣ ይሄ ኢንዲፔንደንት ነኝ የሚለው አስተሳሰብ ለነጮቹ ሰራ፣ አልሰራ አይገባኝም፣ ግን ይጠቀሙበታል። ግለኛ ከመጣንበት አመጣጥ ከተፈጥሯችን እና ደግሞ ከትራዲሽናችን አንጻር ከኛ ጋር የሚሄድ አይደለም። ምክንያቱም ከባህላችንና ከእምነታችን አንጻር የሚሄድ አይደለም። እግዚአብሔር ፈጣሪ ሲፈጥረን እንደኛ አማንኞች ነን እኛ፣ እንዴት ነው ሲፈጥረን? ወንድና ሴት አንድ ላይ ባለትዳሮች በቃ ተሳስበው አንቺ ትርስ ምናምን ተብሎ ይሄ ይሄ ፓርቱ ነው እውነተኛ ውለት የምትዳሩ በጣም ለስለስ ብሎ እንዲያልፍ የሚያደርገው። አሁን ልክ እነሱ እንደወንድ ሁሉን ነገር እንችለዋለን፣ እንችለዋለን፣ እንችለዋለን ይሉን ይሞክሩና በጣም በርን አውት ሆኖ በቃ ከቅም በላይ ሆኖ ደክሟቸው ነው የሚታዩት። እኔ በስራዬ እንግዲህ ብዙ ሰው ያጋጥመኛል። ነጮች እንደዚህ በጣም ስትሮንግ ለመሆን የሚሞክሩ ፌሚኒስት ሆነው በቃ ወንድ አያስፈልግም ብለው እንዲህ በቃ ጠንካር ጠንካር እውነት ጡንቻ እራሱ እያወጡ ይሄዳሉ። ምክንያቱም ከዛ ደግሞ ሲያዩት ሲያዩት እውነትም እንደ ወንድ እንደዚህ ጠንካራ ቢሆኑም እንደሱ መሆን አይችሉም። ሙሉ ለሙሉ መቶ ፐርሰንት ሁሉንም እንደነሱ መሆን አይችሉም። ተፈጥሯችን እኛ በግድ ወንድ ልንሆን አንችልም። ስለዚህ ሞክሩና ሳይሆንላቸው ሲቀር ማያቸው በአብዛኛው ሆርሞን ምናምን መውሰድ ይጀምራሉ። እኔ ብዙ ስሰራ ማየው ነው። ሆርሞን የቴስቴስትሮን ሆርሞን ለምን ትንሽ ደግሞ ጉልበት እንዲያገኙ ማለት ነው። ይሄ ምንድነው አላስፈላጊ ነገር ነው። ምክንያቱም የእግዚአብሔር የፈጠረን እኛ ሴቶች ትንሽ ለስለስ ለስለስ ብለን ተፈጥሯችንም ለስላሳ ሆኖ ጸባያችንም እንዲሆነን ስንኖር ነው በጣም ደስተኛ ምን ሆኖ እንዲሁም ምንም ነገር እችለዋለሁ እኔ ወንድ ነኝ እኔ የሚያቀተኝ የለም፣ ለምን እንዲህ እንዲህ ብልን መጨረሻ ላይ ይንደክማል። ስለዚህ ምንድነው ባለትዳሮች ላይ የማየውን እና ሁሉንም ነገር እኔ እችለዋለሁ ከትንሽ ነገር አንጻር ከሾፒንግ አንጻር ሴቶች ሲገዙ ያለው ከቆሻሻ መጣል አንጻር ሴቶች ሲጥሏ ያለው ይሄ ምንድነው ውቃ ምናምን እንኳን ሲያጡ በአብዛኛው ማ እምሰማም እንኳን ሰጥ አትችልም አላጸዳኸውም ባለፈው እኔ እሰራዋለሁ። ልጆቹን አላጸዳሃቸውም ተወው፣ እኔ እሰራዋለሁ። ቤቱ አላጸዳኸውም፣ እኔ እሰራዋለሁ። ወጡ አይጣፍጥልም የባለፈው አሳረርከው፣ እኔ እሰራዋለሁ። ከዛ ደግሞ ሾፒንግ፣ የሆነ የተበላሸ ቲማቲም ባለፈው ገዝተሃል፣ እኔ እገዛለሁ። ሁሉንም እኔ እኔ እኔ እችላለሁ እችላለሁ እችላለሁ ይሉና ከዛ በኋላ ሁሉንም እርግፍ አድርገው ወንዶቹ ደግሞ ኦኬ ተይዋ፣ ተይዋ፣ ተይዋ ሁሉንም ይተውላቸዋል። እነሱ ይቀመጣሉ፣ ቁጭ ብሎ ቲቪ ያያሉ። ሴቷ ሙሉ ቀን አፈር ድሜ ስትገጥላለች፣ ማታ ይደክማታል። ከዛ ደግሞ ምንድን ነው በዚህ መሀል የሚደረገው በጣም መጥፎ ነገር ምንድን ነው? አንደኛ የወንዶቹን የቤት ውስጥ ያላቸው ሚና እያሳጣናቸው ነው። የሆነ ሰው የሆነ ወንድ ልጅ ቤት ውስጥ ሚና የለኝም ብሎ ዋጋ የለኝም ለምንም አልፈለግም ብሎ እንዲያስብ ነው የሚሆነው። ምክንያቱም የሆነ ተፈላጊ እንደሆነ እንዲሰማ ይገባል። በቃ የሆነ ልጆች ማጠብ እንዳለበት ያምናል። እሑድ ቀን ይለምዳለ። ዛሬ በደንብ ካላጠባቸው ነገ ደግሞ ያጥባቸዋል። ምንም ችግር የለም። እሱ ግን በዛ መሀል እየፈጋሁ ነው አይደለም የሚለው። ሚስቴን ያገዝኳት ነው፣ ቤት ውስጥ ፓርቲሲፔት እያረኩ ነው። በጣም ዋጋ ያለው ዋጋ ያለኝ ሰው ነኝ ብሎ በጣም ቫሊዩ ነው የሚሰማው። ቤት ውስጥ ጀስት ቆሻሻ ምናምን ቢጥል ቴንኪ፣ እኔ በጣም በጣም አድናቂ ስለኝ ባለቤቴ በጣም ነው የሚረዳኝ፣ በጣም በጣም የሚያግዘኝ። ግን በቃ ኦፍኮርስ እኔ እሱ ሁሉንም ነገር እኔ ብችለዋለሁ ምናምን ብሎሮ የትም አልደርስም። ምንም የትም አልደርስም። ምክንያቱም በጣም ደክሜ ወይ ሆነ ተጎሳቆ ይህ ነው የሚሆነው። ግን እኩል እኩል እንደዚህ ተረዳርተ ምናምን ሲሆን እኔም ጥሩ ነኝ እኔም ጥሩ ነኝ ያለሁት፣ እሱም ጥሩ ነው ያለው። እሱም በጣም ቤት ውስጥ በጣም እንደሚፈለግ ያውቃል። በጣም ዋጋ ያለው ሰው እንደሆነ ያውቃል። ከቆሻሻ አንፃር ሲጥል በጣም አስተውላለሁ። ቴንኪው በጣም ማለት በጣም ግራቲቱድ አሳያለሁ ማለት አመስጋኝ ነኝ። በጣም አሪፍ ጥሩ አረካ፣ ጸዳው፣ ሜርሲ። በቃ ማለት ትልቅ እፎይታ ነው ለእኔም እኔ አንድ አፍታ ወጥቼ ይመጣል አያቅተኝም፣ ግን እንደዚህ እሱም ቤት ውስጥ ሚና እንዳለው እኔ ደግሞ የሆነ እንዲሁም ከምንት አንጻር ነው የምወስደው እንደ አክቶፍላቭ ማለት የፍቅር ቋንቋ ነው የሚመስለኝ። ባረገልኝ ቁጥር ቤት ውስጥ ባገዘኝ ቁጥር ቤት ባጸዳኝ ወይ ባገዘኝ ካጸዳልኝ ቤት ወይም ደግሞ ሾፒንግ አድርጎ የምፈልገውን ገዛ ስቶ ምናምን ሲመጣ ማልፈልገውም ሊሆን ይችላል የሚገዛው ወይ ደግሞ የተሳሳተም ሊሆን ይችላል። ግን በቃ አመሰግናለሁ። ልክ እኔ ምንድነው፣ ልክ ይሄ የፍቅር ቋንቋው ነው የሚመስለኝ። በቃ አክቶፍላም ነው ይሄ፣ በቃ ፍቅር የሚያሳይበት ወይ ነው ብዬ እንደ ራሴ አስቤው ተቀብየው በቃ በባረገልኝ ቁጥር በቃ ፍቅሩን እያሳየኝ ነው ብዬ ነው የማስበው ማለት ነው። ስለዚህ ምንድነው ሁልጊዜ እኔ ብቻ ነኝ እኔ ብቻ ነኝ እኔ ብቻ ነኝ ብላችሁ በቃ ራሳችሁን አታድክሙ። ስለዚህ ትንሽ ወደ ራሳችሁ ትኩረት በማድረግ ራሳችሁን በመጠበቅ ለወንዶቹ ሚና በመስጠት በአብዛኛውን ምንም የሚያደርጉት ቤት ውስጥ ቤት ውስጥ ምን እንሰራለን ብለው ካርታ ሲጮቱ ዝም ብሎ የትም ሲጠጡ ምናምን ብለው ማይሆን ቦታ ውለው ነው የሚመጡት። በአብዛኛውን ሰዎች አብሶ ሮፕ ውስጥ ወይ ደግሞ ኢትዮጵያም ከሆኑ በቃ ሲቅሙ ሊውሉ ነው፣ ስራ ከሌላቸው አላቅም። ስራ የሚውሉ እንኳን ከሆነ እቤት ገብተው ምንም ነገር የለም፣ ማታ መሽቶ መተኛ ሰዓት እስኪደርስ ወይ ውጭ ሊያመሹ ነው። ምክንያቱም እቤት ውስጥ ሲገቡ ደግሞ በጣም በቃ ድክም ያላት በሙሉ ቀን ስትሰራ ስትሰራ። ምክንያቱም አብዛኛውን በቂ በቂ ነኝ ሶሪ፣ በቂ ነኝ በቂ እያረኩ ነው ለቤቴ ለትዳሬ፣ እኔም በቂ ነኝ። ፕሬዘንሴ ብራሱ ቤት ውስጥ መቀመጥ ቁጭ ብዬ መዋሌ እና ቤት ውስጥ ማግኘት የራሱ በቂ ነኝ ብለው ብለን ስለማናስብ በቂ የሆኑ ያልሆኑ ስንሰራ፣ ትዌኒፎር ሰቨን አምባሻ፣ ትዌኒፎር ሰቨን ሁሌ እንጀራ፣ ሁሌ ምናምን በቃ እንደዚያ እንደዚያ ስንውል እንውላለን። ከዛ ማታ ባልየው ሲመጣ ደክመዋል። እሱ ጥሩ ጊዜ እንኳን ማሳለፍ ቢፈልግ በጣም ደክመሻል፣ ተነጫንጨሽ ነው ወይም በቃ አይሆንም። በጣም ክፍተት እየመጣ መቃቃር እየመጣ ይሄዳል። ግን በጣም የሚገርማችሁ ነገር ብታምኑ ባታምኑ ከሁሉ ደክመሽ ምናምን ብለሽ አፕሪሺየትም ላይ ያደረገው ይችላል ወይ አይጣፍጥም። ወይ በቃ ማለት ልብስም እያጠብሽ ነው፣ ወጥም እየሰራሽ ነበር። ስለዚህ ብዙ ነገር በአንድ ስትሰሪ ነበር። ወይ ወጡ አይ አይጣፍጥም ወያሯል ወይ ደግሞ የሆነ ነገር ሆና አፕሪሼትም አላረገውም። አንቺ ግን ደግሞሻል በመሀል ምንድን ነው ወይ እሱ ያደንቅሽም ማታ ወይም ደግሞ የሁሉ ሰዓት ደግሜ ደስተኛ ሆነሽ በትንሽ ነገር የምትችውን ብቻ ሰርተሽ ረፍ ብለሽ ሰላማዊ ሰው ፒስፉል የሆንሽ ሴት ሆነሽ ብትጠብቂው ይመርጣል። በቃ እኔ እንደዚህ ሆኜ ሙሉ ቀን ስለፋ ብዬሽ ከምትጨቃጨቅ፣ በጣም ፒስ ነው የሚፈልጉት ቤታቸው ሲገቡ ፒስ ነው የሚፈልጉት። ሰላም መሆን ሰላም መስጠት አቺ፣ ምክንያቱም በርን አርገሻል፣ በቃ አልቀሻል ማታ። ስለዚህ እንደዚህ አይነት ሰው ጋር ማሳለፍ ማታ ጊዜ አይቻልም። በቃ ያልፋል፣ ይሄ ቀን መቃቃሪ ይመጣል፣ ነገሮች እየተረሱ ይሄዳሉ። ጭራሽ በአብዛኛውን ይሄ የሚገጥመን ስለዚህ እሱሱን ተጠንቀቁ። እሱ ዋነኛው ነው። የረሳሁት ነገር ካለ ኖቴና ያለው ሌላኛው ደግሞ ትዳራችንን ትዳራቸውን ከሌላ ትዳር ጋር የሚያነጻጽሩ በጣም ትልቅ ስህተት ነው። ሁሉም ባለትዳር እኔ የራሴ ጉድለት አለኝ የራሴ ደግሞ በጣም ትልቅ ኳሊቲዎቿ ይኖሩኛል። ሌሎቹም እንደዛው ስለዚህ የእኔ ትዳር የራሳችሁን ትዳር ከሌላ ሰዎች ትዳር ጋር አታነጻጽሩ። በጣም ብዙ ሰው የማየው እሱ አባል እንዲጎበዝ ነው እንደዚህ አንተ ግን እንደዚህ አንተ እንደዚህ። በጣም መጥፎ ነገር ነው፣ ይሄ በጣም ክፍተት ይፈጥራል። በራስ መተማመን እያጠፋ መሄድ ነገር ነው፣ እና እሱ ሌላኛው ስህተት ነው። ሶሻል ሚዲያ ላይ የሰዎችን ትዳር ማየት። አሁን ደግሞ ከፕለዎች ምናምን እየሆኑ ይለጥፋሉ ምናምን ይሄ ከገጻቸው ከፊት ለፊት የሚታይ ነገር እና ከጀርባ የሚያደርጉት ላይፍ አንድ አይነት አይደለም። ስለዚህ እሱን ማመን አይቻልም። ስለዚህ ኮምፔር አታርጉ። ጭራሽ አዎ። ሌላው ደግሞ ሌላው ደግሞ ምንድን ነው? ባላቸውም በአብዛኛውን ለመቀየር የሚሞክሩ አሉ። በጣም የሚገርመው ነገር ወንዶች ሚስት ሲያገቡ ምናምን ለምሳሌ ወይ ቆይ እስኪ ወፍራ ምናምን ከሆነ ቆይ ትከሳለች አለባምጃት ትከሳና አገባት አለው፣ ወይ ደግሞ ይሄ ይሄን ቀይሬላት አገባት አለው ምናምን አይሉም። በቃ አይተዋት ካልሆነች አልሆነችም ነው ከሆነ ሆናለች ካልሆነች ግን አያገቧትም። ወይም ደግሞ ለማሻገና እሷን ገና ለገና አሻሽላለሁ ምናምን ብለው የሚሞክሩት ነገር የለም። ግን በአብዛኛው ሴቶች የሚሳሳቱት ምንድን ነው? አሻሽለዋለሁ፣ እሱን ይሄን፣ በዚህ በኩል ቆይ ሱሱን አስቸው፣ መጠጡን አስቸው፣ ቆይ አንድ ቀን አስከስቸው፣ እንደዚህ ብዬው እንዲህ እንዲህ ለመቀየር ወንድ ልጅ በጣም ይሞክራሉ። ማንንም መቀየር አትሞክሩ። ባላቸው መቀየር መሞከር በጣም አድካሚ ነው። ራሳችሁን መሞከር መቀየር ነው ፎከስ ማድረግ ያለባቸው ጸባዩ ከሆነ በጣም አስቸጋሪው፣ እናንተ እንዴት ነው ጸባያችሁን የምታስተካክሉት? የእሱን ጸባይ ሰፖርት የማረጊያ ኢንቴሊጀንስ ነው ሊኖራችሁ የሚገባው። ላይክ በጣም የሚናደር ሰው ከሆነ ራስ ያንን ሰው ከመቀየር ይልቅ እንዴት ብዬ ራሴን ካልም ሆኜ ይህን ነገሮች ማሳለፍ ነገሮቹ ካለፉ በኋላ ዲስከስ ለማድረግ እሞክራለሁ በጣም የሆነ ከባድ ባህሪ ካለው ከዚህ ጸባይ ጋር ወይ አዳብ አደርጋለሁ ወይ ደግሞ እተዋለሁ ብሎ ማሰብ ነው የሚያስፈልገው። በአብዛኛው የማየው ሰዎች በጣም ይፈራሉ ትቶ መሄድ ማይሆን ነገር ትዳር ላይ እኔ ተለያዩ ምናምን ለማለት ሳይሆን አንዳንድ ጊዜ የሚሆን ነገር አለ ማይሆን አለ ግን በአይምሯቸው ላይ ልናስቦ የሚገባ የማይሆን ነገር በጣም ከቁጥጥር የሚወጣ ነገር ካለ ሁሉ ነገር ትተን ለመሄድ ሬዲ መሆን አለብን በአእምሯችን። ምክንያቱም ምንድነው በአብዛኛው ዲፔንደንስ፣ አንድ ሰው ላይ ጥገኛ ስንሆን ወይ ከእሱ ጋር ብልይ ምን አባት ይውጠኛል፣ ከሱ ጋር ብልይ እንደዚህ ይሆናለሁ፣ ከዚህ ጋር ብልይ ብለን የምናስብ ሲሆን ነው ከዛ ሰው ጋር ችክ ብለን እንጣበቅና ከዛ መጥፎ ነገር ሲያረጋቸው ብዙ ሲደበደቡ የማይሆን ትሪትመንት ሲደረጉ ምን ምን ሁሉንም ችለው የሚኖሩት በዛ ምክንያት ነው። ስለዚህ ራሳችን ላይ ግን ፎከስ ብናደረግ ጊዜ ሲኖረን ትምህርት ብንማር የሆነ ራሳችን ላይ ትኩረት ብናደርግ ግን አንድ ቀን የሆነ ነገር እንኳን ቢሆን ራሴን ማውጣበት ሲስተም አለኝ እኔ አንድ ቀን ራሴን ብቼ መቆም ምችል ሰው ነኝ ለማለት ራስ ላይ ነው መጀመሪያ ትኩረት ማድረግ የሚያስፈልገው ማለት ነው። ሌላ ደግሞ አው ማለት የሆነ ደስታ ማቆም በቃ በጣም ሲሪየስ የሚሆኑ ሰዎች አሉ። ትዳር ከገቡ በኋላ ሴቶች በቃ ልክ የሆነ ማይሆ ሆን ማለት በቃ ማለት ፈን ማረግ መደሰት፣ መሳቅ፣ መጫወት ማለት ለነሱ በቃ ማለት ከአሁን በኋላ አይችሉም አይነት። ኖ ባለትዳር ከሆናችሁ ማለት ፈን ማረግ ደስተኛ መሆን፣ መሳቅ፣ መጫወት ቀረ ማለት አይደለም። ስለዚህ ፈን ማድረግ አለባችሁ። በጣም ኃላፊነት ላይ ቤተሰብ መርዳት ላይ አብሶ ውጭ ሀገር ያሉ ሴቶች በጣም ያሳዝኑኛል። ስትረስ ዳውት ናቸው። ኢነርጂያቸው ምናምን መንገድ ላይ ሳያው አንድ አይነት ናቸው። አበሾች አንድ አይነት በቃ ይቻኝ ከብቃቃሉ አበሻ መሆናቸው ምክንያቱም አንድ አይነት ናቸው። ወይ ኤርፎን ላይ ኤርፎን ጆራቸው ላይ ሰክተው ቀን ሲያወሩ ነው የሚውሉት። ከቤት አንዷ ክስት ጋር አንዷ ጋር አንዷ ጋር በቃ የሰው ሁሉ ችግር የሰው ሁሉ ጣጣ፣ እከሌ ሞተ፣ የእከሌ እንትን ሲሰሙ ይውላሉ። በጣም ስትረስ የሰውን ኢነርጂ የሰዎችን ስትረስ ኢነርጂ፣ እከሌ በዚህ ጋር አርጅ በዛ ጋር አርጅ ምናምን፣ ሁሉን የእነሱን አጉለው የሰው ለመርዳት መከራ ሳይውላሉ። በቃ አይታችሁ አይታችሁ ከሆነ አበሻ ሴት በቃ ጉስቁል ብለው ምናምን፣ ወይ ደግሞ ሀሳብ ላይ የሉም በቃ ምስጥ ብለዋል ወይ እዚህ ጋር ማዲያታቸውን አድርገው ምናምን በቃ እየተቆጩ እየተታጩ ምናምን ነው የምታየው። ይሄ ኢነርጂያቸውን ፕሮቴክት አለማድረግ ነው ማለት ብዙ ብዙ ጓደኛ ምናምን አንዷ ቤት፣ አንዷ ቤት፣ አንዷ ቤት። ኢነርጂ በጣም ወሳኝ ነው፣ እንትናችሁ ፕሮቴክት ማድረግ በቃ የሆነ የተወሰነ ጊዜ ቤት ውስጥ ማሳለፍ፣ ለራስ ብቻ መሆን ምናምን አፕሪሺየት ማድረግ ያስፈልጋል። ከሰው ሁሉ ተለያዩ፣ ሰው አትርዱ ሳይሆን መጀመሪያ ለራስ ሞልቶ ነው ከዛ በኋላ ከዛ ሞልቷችሁ እኮ ስታደረጉ አትጎዱ። ግን ሳይኖሩ የሚያደረግ ሰው ነው በጣም ሳይኖሩ የሚጨነቅ ሰው ነው በጣም ይጎዳው። ስለዚህ እሱ በጣም ሊቀር የሚገባው እና ማሰባ የሚያስፈልገው ነገር ነው። የመጨረሻው ነገር ደግሞ ባለትዳር ሆኖ ሲንግል ገልፍሬንድ ሴት ጓደኞች መኖር ነው። ማለቴ ምንድነው አብራችሁ ስንት ጊዜ የኖረቻችሁን ምርጥ ጓደኛችሁን መተው ምናምን ሳይሆን እኔ አግብቼ ያለው ጓደኛ በጣም መወዳት፣ እህቴ ማለት ይቻላል። ሲንግል ነበረች እሷን መተው አልችልም። በእርግጥ አይደለም ግን እንደሱ ማለት አይደለም። ግን ለምሳሌ አሁን ባለትዳር ሆነው አዲስ ጓደኛ ሲያፈሩ መጠንቀቅ ያስፈልጋል። ማለት ሲንግል ከሆነች ያቺ ሴት አንድ አይነት ባለለህይወት ዋጋ አንድ አይነት የለንም። አንድ አይነት ቋንቋ የለንም። አንድ አይነት ንግግር የለንም። እሷ ስለ ላይፍ የሆነ የሚያስደስት ነገር ምናምን ሆነ ስለመጨፈር ምናምን ይሆናል የምታስበው። እናንተ ደግሞ ቁም ነገር ነገር እንዴት ቁቤን ጥዬ እንደዚህ ብዬ እንደዚህ ቤቴ ሰርቼ ወይ ወይ ደግሞ ይሆናል አሮነው በቃ የሆነ ነገር ነው የምታስቡ። አንድ አይነት አስተሳሰብ፣ አንድ አይነት ኦብጀክቲቭ የለንም እኛ ስለ ልጆች ምናምን ጨነቅ እንችላለን፣ እሷ ስለ ሌላ ሌላ ነገር ልትጨነቅ ወሬያችሁም አይግባባም። በዛ ላይ ደግሞ ኢነርጃችሁም ይሰረቃል። ላይክ በቃ ነፃነት ለካስ ምናምን ሊያስብል ይችላል። ስለዚህ ሞ ጓደኛ አለማብዛት ጥሩ ነው። እኔ በጣም ጥቂት ጓደኞች ነው ያሉኝ፣ ግን በቃ አውቃለው በቃ ለኔ እንደሚሆኑልኝ አውቃለሁ በፈለግኳቸው ሰዓት አጠገቤ እንደሚሆኑ አውቃለሁ የሆነ ቢጨንቀኝ የማማክረው ሰው እንዳለኝ አውቃለሁ የውስጥ የምለው ሰዎች እንዳለኝ እና ብዙ ጉዝ ብዙ ጓደኛ ማብዛት መጥፎ ነው ትላለኝ ስት የተወሰኑ ጓደኞች ግን በቃ በጣም ከእናንተ ላይፍ ስታይል ጋር የሚሄድ ጀስት ጊዜያችሁም ዝም ብሎ የሚያጠፋ ሰው ባይሆን ጥሩ ነው እላለሁ። በጣም ብዙ አወራሁኝ። አሁን ትንሽ ረፍት ያስፈልገኛል፣ በጣም ደከመኝ። ይሄን ቪዲዮ እንደምንጠቅማችሁ፣ እንዲሁም ደግሞ እንደምትማሩበት ሌላ ደግሞ የምታዩትና ቢሻሻል የምትሉት ነገርም ካለ እስኪ ጻፉና እርስ በርስ እህቶቻችን እርስ በርሳችን እንማማርበታለን። በሚቀጥለው ቪዲዮ እስከምንገናኝ እስከዛው ደህና ሁኑምልኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ያለበለዚያ እንግዲህ አይተዋል። በጣም ማስፈራራት በዛ በሉ፣ ቻቻ። መልካም ቀን።